ዶላር እዚ ጋር ነው ዶላር የሚቀመጥልን፣ ዊዝድሮው እንለዋለን። እዚ ጋ ዶላር እናገኛለን። ሶ ይህን ዶላር እንዴት አድርጌ ወደ ኢትዮጵያ ልላከው ካላችሁ ደግሞ እዚ ጋ የንግድ ባንክ አካውንታችንን እዚ ጋ እናስቀምጣለን። ከዛ ወደ ኢትዮጵያ መላክ ነው፣ በፈለጋችሁት አይነት ባንክ አማራጭ ማለት ነው። በጣም ቀላልና ፈጣን ነው። ወደውን የሚያደርስላችሁ እና በጣም ደስ የሚል ነው። ሰላም ዓለይኩም ወራህመቱላህ ወንበራችሁ የኢትዮጵያ ተከታታዮቼ እንዴት ናቸው? ከእኔ ጋር ሁሉ ሰላም ነው፣ ከእናንተ ጋር እንዴት ነው? ላይክ ሸር ሰብስክራይብ እያደረጋችሁ እንዴት ተለመደው ሸር ሰብስክራይብ ላይክ እያደረጋችሁ ማበረታቱ የሚላለው ሁሎች። ዛሬ ደግሞ ማሳያችሁ ምንድነው ስለ ኮኮን የመጣውት ስለዚህ እንዴት ኢንቫይት በኢንቫይት ብቻ ብዙ ብር መስራት እንችላለን የሚለውን አሳያችኋለሁ ማለት ነው። ሰው በማስገባት ብቻ ብዙ ብር መስራት እንዴት እንችላለን የሚለውን ደግሞ አሳያችኋለሁ ማለት ነው። ሰው ወደ አፕሊኬሽኑ እንገባለን። እዚህ ጋር ደግሞ ቫይራል ወጡ ሰዎች ናቸው የሚታዩት እዚህ ጋር ማለት ነው እላሳያችሁ እዚህ ጋ የመጀመሪያ አለ፣ ሁለተኛ እዚህ አለ፣ ሶስተኛ አለች፣ አራተኛ ምልክት አለች፣ ሜሴጅ አምስተኛ ይሄ ምልክት አለ፣ አምፖል ማለት ነው። ሶ የመጀመሪያውን ስንነካ ምንድነው የሚመጣልን? ላይቭ ነው። ይሄ ላይቭ ነው። ይሄ መግቢያው ነው። እነዚህ ደግሞ ቫይራል የወጡት ሰዎች ናቸው ማለት ነው። ሶ ሁለተኛው ደግሞ ፓርቲ ነው ፓርቲ ነው ወይ እዚህ ላይ መርጠን ነው ፓርቲ ላይ መግባት የምንችለው ማለት ነው። እንደዚህ መርጠን ተቀምጠን መስራት እንችላለን ማለት ነው። እዚህ ጋር ደግሞ ፖስት ማድረጊያ ነው። ፖስት ቻለ ፎቶ የሆናል ቪዲዮ ምናምን ሆና ነው ፖስት ነው። እዚህ ላይ ደግሞ ሜሴጅ ነው። ሜሴጅ መላላኪያ ነው። ሜሴጅ አፕሊኬሽን ራሱ ፍራት ሆኑ ሜሴጅ ይልክላቸዋል እና ይሄ ሜሴጅ ነው። አምስተኛው ምንድን ነው ካላችሁኝ፣ አምስተኛ ይሄ ነው። አፕሊኬሽናችን የሚቀመጥበት ማለት ነው። ያኔ ምንድን ነው ብራችን ፖይንታችን አሁን እዚህ ጋር ፖይንት ነው በመመለስ መጨረሻ ሳይቹ አይደል፣ ፖይንት ነው። አሁን እዚህ ጋር ፖይንት አለ 163808 ፖይንት አለ። እዚህ ጋር ደግሞ ኮይን ነው፣ ይሄ ደግሞ ኮይን ነው። ሶ ይሄንን አብዛኛውን እኔ ሰርቸው ላይቭ ላይ በሰራሁት ላይቭ ላይ በቀን አንድ ሰዓት ነው የሚሰጠኝ። አንድ ሰዓት አንድ ሺህ ሰርቼ፣ በቀን አንድ ሺህ ሰርቼ አይደለም የሚያመጣው ኦልሬዲ ሳምንት ባልሞላ ሰአን ይሄን የጨረስኩት ማለት ነው። ሳምንት ራሱ አልሆነኝም ይሄን ክጀምር ማለት ነው። እና በምንድነው ያገኘሽው ካላችሁኝ ኢንቫይተር ኢንቫይት ማለት ይሄ ነው። ኢንቫይት ማለት ሰዎችን መጋበዣ ነው። አንድ ሰው ስትጋብዝ በትክክል ያ ሰው ከሰራ 14 ዶላር ታገኛላችሁ ማለት ነው። በትክክልም ካልሰራ ያው በሰራው መጠን ይሰጠዋል ማለት ነው። ያሰው ሶ እዚህ ጋር ኤጀንሲ መሙሊያ ነው። ከዚህ ጋር ደግሞ ሌብላችሁ ማያ ነው። እዚህ ጋር የፊት አሻራ ነው። ይሄ ደግሞ ሪዋርድ ነው። ሪዋርድ ደግሞ ምን ያህል እንደሰራችሁ የት ላይ ምን ያህል እንደ ቀ እንደቀራችሁ ምናምን ዛሬ ስንት እንደሰጣችሁ የምታውበት ነው ገብታችሁ ሰው በጣም ቀለል ያለና አሪፍ ነገር ነው፣ ልትሰሩ ማለት ነው። እዚህ ጋ ኢንቫይት ማድረጊያ ነው። ኢንቫይት ማድረጊያውን ኢንቫይት እንዴት እንደምታደርጉ ሰዎችን እንዴት እንደምትጋብዙ እስኪ ላስረዳችሁ ቀለል አድርጌ። አንዳንድ ግን ይህን ኢንቫይት የሚለውን እንነካለን ከዛ በኋላ ይኸው። እኔ አሁን ሳምንት ባልሞላ ጊዜ ኢንቫይት ያደረኳቸው ያስገባኋቸው ኢንቫይት ሰው በማስገባት ብቻ ያገኙት ሰው በማስገባት ብቻ 210 ሺ ሰጥቶኛል ማለት ነው። እዛ ጋ ግን ያያችሁት መቶ ምናምን ሺ ነው። ምክንያቱም 170 ወደ ኢትዮጵያ ስለ ላኩት ነው። በንግድ ባንክ ማለት ነው። ግማሹ ስለላኩት ነው። ሰው መላክ ትችላላችሁ። ከመቶ ሺህ በላይ ከሆነ ማስገባት ትችላላችሁ፣ ወደ ኢትዮጵያ። እዚጋ የሰጡኝ ሰዎች ናቸው። ይሄ ይሄ የሰጡኝ ናቸው። ስንት ስንት የሰጠኝ በሰሩት መጠን የሚሰጠኝ ይሄ ማለት ነው። ይሁን ዝም ጭራሽ ምንም ያልሰሩ አሉ። ገብተው ያልሰሩ አሉ። አሻራ እራሱ ያልሰጡ አሉ አሻራ አልሰጡ እና እንደዛ ነው። ሲቀጥል እዚህ ጋር ኢንቫይት ነው የምንለው። እንነካለን ኢንቫይት እንላለን ማለት ነው። እዚህ ጋር ኢንቫይት እንላለን። ከዛ ኢንቫይት ስንለው እንዴት ይመጣልናል? ማለት ነው። አንደኛ ሁለተኛ ሶስተኛ አራተኛ አምስተኛ ከዚህ አንዱን መርጣችሁ ኮፒ ወይንም ሼር ኮፒ አድርጋችሁ እዚህ ጋር ኮፒ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ኮፒ ማድረግ ትችላላችሁ። አይ በዋስታ ቦይ ሜሴንጀር ካላችሁ እሱን ነክታችሁ ለሚፈልጉት ሰው መላክ ትችላላችሁ ማለት ነው። በጣም ቀላል ነው። ሶ አይ በራሴ ላሰራ ካላችሁ ደግሞ እዚህ ጋር ማይ ማተሪያል የምትላለች እች ትታያችሁ ከሆነ ማይ ማተሪያል የምትል ማለት ነው አች ከዚ ይችን በመንካት ምን ታደርጋላችሁ በራሳችሁ ለምሳሌ እኔ በራሴ ፎቶ እዚህ በራሴ አሰርቻለሁ በራሴ እዚህ ጋር አሰርቻለሁ በራሴ ነው የምጋብዘው ማለት ነው ች ስጋብዝ በራሰ ሰርቻሉ እና እናንተ ምዚግ ያርቻችሁ ማሰራት ትችላላችሁ ማለት ነው። በጣም ቀላል ነው። እና እንደዚህ አድርጋችሁ ዚያበስ ትችላላችሁ። ሰዎችን ምን ያህል ዶላር ነው ካላችሁ፣ አሁን ለምሳሌ መቶ ስልሳ ሶስት ሺ ምን ያህል ዶላር ነው ካላችሁ እስኪ እስኪ እንሞክረው። ምን ያህል ዶላር ይሆናል? እዚህ ጋር ውዝ ዶላር እንለዋለን። ከእዛ እዚህ ጋር ምን ይላል? አስራ ስድስት ዶላር ይላል። እዚህ ጋ አስራ ስድስት ዶላር ከሰላሳ ስምንት ሳንቲም ይላል። ሰው መላክ ይቻላል። ይሄ ከሁሉ በፊት የላኩበት አካውንት ነው። ስለዚህ በዚህ አካውንት መስተላለፍ እንችላለን ማለት ነው። እንደዚህ የምፈልገው አካውንት እዚህ ጋር አካውንት እናስገባለን። ከዛ ውይ ድሮ እንለዋለን። ከዛ በቃ ያስተላልፍላችኋል ማለት ነው። አንገር አሁን ለምሳሌ ባንክ መቀየር ከፈልጋችሁ ደግሞ አካውንት መቀየር እዚ ጋር ትነኩና፣ እንደዚህ አሁን ለምሳሌ ቴሌ ብር አለ፣ ዋሽ ባንክ አለ፣ አቢሲኒ አለ፣ ኦሮሚያ ባንክ አለ፣ ዲያሽን ባንክ አለ፣ ንብ ኢንተርናሽናል ባንክ አለ። ስለዚህ በምትፈልጉት አካውንት ማስተላለፍ ትችላላችሁ ማለት ነው እና እንደዛ አድርገን ማስተላለፍ እንችላለን ማለት ነው። በጣም ቀላል ነው። ተጠቀሙበት። በጣም ቀላል ስራ ነው ተጠቀሙበት። እና ምግባት የምፈልጉ አናግሪ ኮሜንት ጻፉልኝ ያስገባቸዋለሁ።